በለሷን አያትና ከዛ ያንን በለሱን ረገነው ነው። ይቺ በለስ የምትበላና ፍሬ ነው፣ ግን ምግብ ብቻ አይደለም፣ ብዙ ነገር አለ። አዳምና ሔዋን አትብሉ ሲባሉ ዝም ብለው አይደለም የተከለከሉ ከበለሱ ወይም ከፍሬው ባሻገር የሌላ ነገር ነበር ነው። ሁሉ ነገር የምናገኘው ነገር በሙሉ ስለምናገኘው ብቻ ይገባል ወይም ጥሩ ነገር ነው ማለት ብዙ መዘዝ ይዞ የሚመጣ በህይወታችን ፈተና የሚሆነ ነገር ሁሉ አለ። በማስተዋል የምናደርገውን ካላደረግነው ለእኔ ነው ወይ ተፈቅዶልኛል፣ ይጠቅመኛል፣ ወይ ያስፈልገኛል የሚለውን መጀመሪያ ማወቅ አለ። የበለስ ጉዳይ የአንድ ነገር ጉዳይ አይደለም። አጠቃላይ በህይወታችን የሚመጡ ነገሮች ሁሉ ለእኛ የተፈቀዱ መሆን አለባቸው እና ከዛ ለእኛም ደግሞ የሚጠቅሙ መሆን አለባቸው፣ አስፈላጊ መሆን አለባቸው። አዳምና ሔዋን በገነት ሲኖሩ ያች ፍሬዋ አይጠቅማቸውም ነው እና አስፈላጊያቸውም አልነበረም፣ የግድ አልነበረም ያንን መብላት ማለት፣ የሚበላ አልጠፋ አለ የሚበላ ሞልቷ ከሚገባው ከቁጥር በላይ እና አስፈላጊ አልነበረም። ነገራ ደግሞ ጥቅም ይሰጥም አልነበረም። ከጥቅሙ ይልቅ ጉዳቱ ያመዝን ነበር እና ደግሞ ተነግሯቸው፣ ይህንን ከበላችሁ አትጠቀሙ፣ ትጎዳላችሁ፣ ትሞታላችሁ። የምትሞቱት ደግሞ አንድ ጊዜ አለኝ። አሁን እኛ አንድ ነገር ወንጀል ብንሰራ አንዴ እንታሰራለን፣ ከዛ ከጊዜ በኋላ ኬስ ዲስሚስ ይሆናል። ከሆነ ሶስት ዓመት ምናምን በኋላ ሊጠፋ ይችላል፣ ሰላማዊ ሰው ሊሆን ይችላል። ይሄ ግን እንደዛ ነው፣ ተጠንቀቁ። እግዚአብሔር ሁሉን ነገር ሰጥቶ ይህን ሁሉ ነገር ፈጥሮ አንዲት ቃል ነው የተነገረ። አንዲት ቃል በቃ ይህን መከበር ነበር ግ እግዚአብሔር ዛሬ እልፍ አይላፍ ቃላት ወደ እኛ ትእዛዞች የመጡት አንዲት ትእዛዝ ናት። ሰው ምን ያህል አስቸጋሪ እንደሆነ ነው የምናየው። የሚጠቅመን ነገር ላይ እልከኞች እንደሆነ ያሳያል። እና ይሄንን አትብላ፣ አንዲት ቃል ብቻ በቃ ሌላ የለም። ብላ፣ ጠጣ፣ ግዛ፣ ንዳ፣ ሁሉ ነገር ተሰቶሃል። ተባ። ይችን ብቻ ግን አደራ አደራ ጭምር ነው እና አደራ አለመጠበቅ ታማኝ አለመሆን ቃልን አለማክበር በጣም በሁሉ ነገር ውስጥ የምትገባ ናት ይቺ ጸበለስ። የፍሬው ጉዳይ የመብላት ጉዳይ አይደለም። መብላት እኮ ሲበሉ ነው ይበሉት። አራባቸው አልተቸገሩ፣ አልተጠሙ። የምግብ ጉዳይ አይደለም። ክፉ ፍላጎት ነው የማይጠረቃ የማይሞላ ምኞት፣ ክፉ ምኞት፣ የሚጎዳ የሚያጠፋ ምኞት ነው እና በህይወታችን ለእኛ የማይጠቅሙ ነገሮቹ በሙሉ ያደረግናቸው ነገር አለ። የምናፍርባቸው አንገታችን የምንደፋባቸው ለሰው የማንናገራቸው ሰው ቢሰማብን ሰው ምን ይለኛል የምንላቸው ግን ተደብቀን የምናደርጋቸው ነገሮች አሉ። እነዛ እኛን የማያስደስትን ከሆነ ህሊናችን የማይቀበለው ከሆነ እግዚአብሔር የማይወደው መሆኑ ካወቅን በሰው ዘንድ የሚያሳፍረን ከሆነ ለምን አይቀርብ? ቢቀርብ ምን ያደርግልን? መኖር እኮ እንችላለን። አዳምና ሔዋን እኮ በለስን ሳይበሉ መኖር ይችሉ ነው እና ያን የምናፍርበትን ነገር ሳናደርግ መኖር እንችላለን። ጊዜው እስከ ሞመንት የምትባል ያቺ ቅጽበት ጥቅሻት የምትባለው የአይነ ጥቅሻ ማለት ቅጽበት ቀጸበ ጠቀሰ ቅጽበት ይ ማለት አይናችን ተከርኖ እስከሚገለጥ በዛች እንዲህ ማለት ነው። ሰው የሚሞተው ሚድ ነው እና አዳምና ያን ውስጥ ነው የገቡ። ሰይጣን አሳሳተን ምና ምንም የሚባል ነገር የለም። ሰይጣን ዘም ብሎ አያሳስትም። እነሱ ራሳቸው ቢያሳስትም ሰይጣን በሰው ላይ ጉልበት የለው፣ አቅም የለው። በጣም ብዙ ኮ የሚወሰውሱ ሰዎች አሉ። የሚወስዱ ነገር ወደዛ የሚመስሉ የምናያቸው የምናነባቸው ነገሮች አሉ። አይምሯችን ካልተወሰደ፣ እኛን ካልተሸነፍን ሰይጣን አያስገድልም። አቅም የለውም። እንዴት አድርጎ ያስገድል? እስኪ እንዴት አር በምን በኩል እኛ የእግዚአብሔር ልጆች ነን። በሱ ደም ከብረናል። እንዴት ሰይጣን ያሸንፈናል? የተዋረደ የወደቀ እንዴት፣ ስልጣኑ የተቀማ እንዴት ብሎ ነው እኛ የእግዚአብሔር ልጆችን የሚያሸንፈን? እና ያቺ በለሷ ጌታ ሲያስተምር ያገኛት በለስ አዳምና ሔዋን የበሏት የቅጠሏ ምሳሌ እራሷ ራሷ ማለት እና ከዛ መጣ ሲሄድ ፍሬ ሊበላ ሄደ ይላል። አሁን እንደሰው አይደለም ጌታ የሚጓዙ ዝም ብሎ እንደኛ ዝም ብሎ በግምት አይደለም፣ ያውቃል በለሷ ላይ ፍሬ እንደሌላት። ለምን እንደሚሄዱ ሁሉ ለምን ተነስቶ ይዟቸው ሲሄድ ወደዛ ምህል ከመጀመሪያው ሲነሳ እያንዳንዷ እንቅስቃሴ አላማ ለ ወንደ ዋለማያወሰ የአውር በከመ ተሰራ አስቀድሞ በነቢያት ጥላን አድርጎ እያንዳንዷ እርምጃው በዛችማ በዛ በዳታዋ በተቀመጠችዋ ኮድ ነው ሚሄዱ ተቀምጣለች ሁሉ ነገር፣ እያንዳንዷ ቀን፣ እያንዳንዷ እንቅስቃሴ ቀድሞ ተሰርቶ፣ ዝም ብሎ ድንገት የሚደረግ ነገር የለም። በዚህ ያለ እና ሄደ። ሲሄድ በለሷን አየ። ከዛ በኋላ ፍሬ ሊበላ ሄደ። ሲሄድ አላፈራሽ፣ አሁን አላፈራሽም፣ ከዚህም በኋላ ፍሬ አይኖርብሽ። ይሄ ነው ከዚህም በኋላ አዳም እና ሔዋን እስካሁን ድረስ አሁን እስከምመጣ ድረስ አንቺን በመብላታቸው ምክንያት በኃጢአት ተይዘዋል። ከዚህ በኋላ ግን በእኔ ያመነ ሁሉ በአንቺ ኃጢአትነት አይያዝም። የአዳምና የሆነ ኃጢአት ቀረበ፣ በቃ ተሻረ። በአምሳለ በለስ ረገማላት እና በለስ የኃጢአት ምሳሌ ሆና ትገልጻለች። ራሱ በለስ በለመለመ ጊዜ፣ በጋ በቀረበ ጊዜ በለበስ ባለመለመ ቅጠል ባወጣ ጊዜ በጋ እንደቀረበ ወቁ ይላል። በኃጢአት እየበዛ ሲሄድ የክርስቶስ መምጫው እንደቀረበ አስተውሉ ማለት የክርስቶስ መምጫው ያ የክርስትና እያረጀ እያረጀ በቃ ወርቃማ የነበረው አውሮፓን ዓለምን በክርስትና በቀኗ በአድባራት፣ በገዳማት፣ በካደር ያሸበረቀው ክርስትና እያረጀ እያረጀ እያረጀ ዶ ኃጢአት ሲተካ ግዴለሽነት፣ ከዛ ድፍረት፣ የድፍረት ኃጢአት ሁሉን ነገር የመሞከር መጥፊያን ሁሉ የመሞከር ከዛ ተያይዞ እንዲህ አይነት ክፉ ነገር እየበዛ እየበዛ እየበዛ ሲመጣ የእኔ መምጫ ቀርቧል ማለት ጌታ አይቀርም፣ ይመጣል ግን የሚመጣበት ምክላዊ ምልክቶች አሉት። እና ኃጢአት ማለት በለስ ማለት ኃጢአት የኃጢአት ምልክት ነው ተብሏል። አሁን ለገሬት ወይ ለር የሚበላው እስራኤል ሀገር የሚበላው በለስ ማለት አለ፣ እሱ ምግብ ነው። እንደ ማንኛውም እንደ አፕል እንደምን ሊበላ ይችላል። ይሄ ግን ምስጢራዊ ትርጉም ነው። አዳምና ሔዋን አሁን እነሱ አፕል ይላሉ፣ ፈረንጆች አሉ እነሱ አፕል ይላሉ። ምን ይላሉ? ምንም አፕል የሚባል በለስ የሚባል ምንም የሚባል ምግቡ ሳይሆን ከምግቡ ጀርባ ያለው ጉዳይ ነው። አትብሉ ተብሏል። ለምን አትብሉ ተባለ? የፈጣሪና የፍጡር ሁኔታ የሚለይን ተገዥና ገዥና ተገዥነትን አምላክነቱን የሚያውቅበት መንገድ እሱ ነው። አንድ ነገር መቆም አለበት፣ መካከል ማለት ነው። እና እሱ እግዚአብሔርና የሰውን የፍጡርና የፈጣሪን ነገር የሚለይ ነገር እሱ ምልክት ያስፈልጋል፣ ምልክት ያስፈልጋል። መብትና ግዴታ የሚባል ነገር አለ። እና በዚህም ዓለም ላይ መንግስት ሲሾም ለዜጎቹ የሚሰጠው ሰዎችና ሰዎችና መንግስት የሚገናኙበት ዜጎችና መንግስት የሚገናኙበት ኮንስቲቱሽን አለ። ያንን ያፈረሰ ይታሰራል። ማለት እንዲህ ነው። ስለዚህ የእግዚአብሔር እቻውን የመጀመሪያው በሰውና በእግዚአብሔር ዘንድ የተቀመጠች ሕግ ናት፣ የእግዚአብሔር ሕገ መንግስት። ስለዚህ እሷን መጠበቅ አልቻለም እና እሷን አለመጠበቅ ደግሞ የዘላለም ትርጅ የዘላለም ኩነኔ እና አይሻርም ደግሞ፣ ምረት አይደረግም። ምረትም ቢደረግ ራሱ ብዙ አምስት ሺህ አምስት መቶ ዘመን ስንት መከራ ታይቶ ነው። እንደገና ምረት ቢደረግ ደግሞ ግማሽ ነው የተደረ የስጋው አልተነሳ። ቅድም አይታችሁ ከሆነ ይችን በልተሀልና አፈር ነህ፣ ወደ አፈርነት ትመለሳለህ። ወደ አፈርነት ትመለሳለህ፣ ትሞታለህ፣ ታረጃለህ ትበላለህ ትደክማለህ። ወተወልደህ ትበላለህ አንቺ በምትወልድ ያለ እንደዚህ ሁሉ አ ይሄ ሁሉ አልነበረ። አመጦ መውለድማ አይኖርም ነበር፣ ሰርቶ መብላት፣ ቁጭ ብሎ ገነተኝ የተቀባከቡ መስራት እኮ ማለት ጤና ነው። አ ግን የሚያደክም በጣም እረፍት የሚነሳ አ በአላርም አ አሁን የሰለጠነዋል ሰው በአላርም አራስጮ በእልህ አንዳንዴ ካላርሙ ጋራቱ እንሸዋወዳለን አለ ሞልተን ሰዓት ለመሄድ ሰዓቱ እንዴት እንደሚያስጠላን የራሳችን ስልክ ሁሉን ወረውራል ያላርሙን ሁሉ ማሽኑ ሁሉ ሰብራል። እና እንዲህ ነው ማለት ይሄ ነው በቃ ይሄ ጭንቀት የሞላበት ዓለም ተሰርቶ የማይሞላ ከውጭ መምጫው ገቢው አንድ መንገድ ነው መውጫው ሺ የሆነ እንቅል እረፍት የሌለበት ተረጋጋ ህይወት የሌለበት መቃተት መውጣት መውረድ ያለ ሀሳብ ነው እ ጭንቀቱ ኃላፊነቱ፣ ሁሉ ነገር የመጣው ይሁን በቃ፣ አልቀረም እንዳለ ምድራሾ እሾ ምንድን ነው? ምድር እሾት አብቀር እሾ ማለት መከራ የነዛለ ጦርነቱ፣ በሽታው፣ ቫይረሱ፣ ባክቴሪያ ሁሉ ይሩ እሾ ነው። ጦርነቱ፣ ፖለቲካው፣ ምኑ ሁሉ ያለ በዚህ ምድር ላይ አሁን ሰው ቢስማማ በሰላም መኖር ይቻል የሆነ ሰዎች ይበጠብቁታል ዓለም በሙሉ ይበጠብቃል። ከዛ መርዝ ሆ ያ ሁሉ ወደኛ ይመጣ በሽታውን፣ ምኑ ምኑ ዳፋው እና ይሄ ሁሉ እንግዲህ ወጥተህ ወርደህ ጠረገህ ብላ፣ ይሄ ሁሉ በአንተ ውስጥ ያልፋል። ይህ ሁሉ አይኖርም። እና አንዷ ነገር ይህን ሁሉ ይዛ የስጋው ድካም ደክመህ ደክመህ ደግሞ እንሞታለን አንኖርም። ያኔ ግን መሞት የለም ዝም ብሎ መኖር የዘላለም ሕይወት እየታደሱ ከሻመት በኋላ መንግሥተ ሰማያትን ከመላይት ጋር መኖር መውረስ ነበር። እና እቺ አሁንም በሕይወታችን ያልፏል በሕይወታችን ስንኖር በየቀኑ በየደቂቃ በየሰከንዱ የምናደርገው ነገር እኛን ይወስናል። እግዚአብሔር መሐሪ ነው፣ ይቅርብ አድኖናል። ደሞ ፈሷል፣ በደሞ አድኖናል። ነገር ግን ደሞ የሚያድለን እኛ ስንታጠብበት ስጋውን ስንበላው ደሞ ስንጠጣው ለሆን እ ስለሚያድን ብቻ አያድን። ፋርማሲ ስላለ ዶክተር ስላለ በሽተኞች አይድኑ፣ ተመርምረው ገዝተው ጊዜውን ህጉን ተጠቅመው ሲጠቀሙት ነው። በዚህ እንኳን ያውም ሳይድ ፌክት ያለ እና ስለዚህ አንድ ሰው የክርስቶስ አዳኝነት መጀመሪያ ማመን ነው። በሱ ቃል መኖር ነው። ብንሳሳትም እየወደቅን እየተነሳን እየደነገጥን እሱን ቃሉን እየፈራን ልምምድ እያደረግን በመንፈሳዊ ልምምድ እያደግን እያደግን እያደግን ከእሱ ጋር እየተጣበቅን ስንኖር ነው። ከዛ ከዚህ ፍርዳ ከዚህ ፍር ከምናመልጠው ከዚህች በለሷን ፍሬ ከመብላት ምንከለከለው ማለት ነው እና ስለዚህ የዛሬው ቀን በለስ የተረገመችበት ኃጢአት በእኛ ላይ ስልጣን እንዳያገኝ በመርገም በዚህ በጥንተ አብሶ የሚባለው በአዳም እና በያ ምክንያት የተላለፈው ኃጢአት ስለ በውርስ በቃ እንጠየቅ በውርስ የመጣብን ነገር አስወግዷል። እንደገና እንድንወለደ እንደገና ከመንፈስ እና ከውኃ ተወልደናል። ልጆቹ አድርጎናል። ከዚህ በኋላ ግን አሁንም በለሳ ነው ከበላናት አሁንም ትይዘናሉ።

አምላካችን እንገዛለታለን። ከዛ በኋላ የእሱ ያለው የእሱ ቸርለን በቸርነቱ ይጠብቃል። ስባ በሰላም ያስትስናል።